ሰላም ጤና ይስጠልን ውድማ፣ የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ፣ እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ አዲስ የሆናችሁ ሜዶል ምልክቷን በመጫን ቤተሰብ የሆኑ ክፍል 66 ሀረግ ድራማ ተለቀቀ። እንግዲህ ሀረግ ድራማ ክፍል 66 ላይ ናታን ማንን እንደምታገባ ማንን ምትን እንደምትል አልነገረችውም ነበረ ኤፍዬ። ነገር ግን በቃ ዛሬ መናገር አለብኝ ብላ የመጨረሻ ውሳኔዋን ውስና አሳወቀችው። ናታንም ማንን ነው ብለዋ በሚጠይቃ ጊዜ ያ አብላ ያ ስትል፣ በፍርሃትና በጭንቀት በቃ ውስጧን በማስጨነቅ ያ ያፊት ብላ ነገረችው። እሱም ፍጹም በመሳቅና በማየት ፍጹም አይኔን እያየች ንገርኝ እያለ አይኑን እያየች ስትነግረው ፍጹም ሊያምንም አልቻለም። እንዴት ያፊት? የሁለታቸውም ጥላት፣ የሁለታቸውም ያሰቃያቸው፣ የሁለታቸውም ጥላት ስለሆነ እንዴት ያፊትን የሚለው ጥያቄ በውስጡ አደረበት ናታን። ናታን ልቡ ተሰበረ። ፍጹም ይሄ ሊሆን አይችልም፣ በፍጹም ይሄ ነገር እንዴት ሊሆን ይችላል? እሱ እኮ ማለት የሰይጣን ቁራጭ፣ ሰይጣን እንኳን የሰይጣን ትልቅ ወንድሙ ነው በማለት ይመልስላታል። እሱም እሷም ግን እንዴት ይሄን ትላለክ? ያ ሰው በመጥፎ ባህሪ ስላለ መጀመሪያ ላይ በዛው መጥፎ ላይ ይሄዳል ብለህ አትሰብ በዛ ላይ ይሄዳል ብለህ አትሰብ በማለት መልስ ሰጠችው። እሱ ግን ይሄን ስትለው ፍጹም አመን አቃተው። ናታን ይሄንን በሰማ ጊዜ በጣም ጭንቅላቱን ነው ያመመው፣ ልቡ ተሰበረ። ወደ ጓደኛው ጋር ወደ ዳጊ ያጎት ጋር ቀጥታ ሄደ። እዛ ሄዶ ደግሞ ቢያስረዳው ራሱ እሱ ራሱ ሌላ ህመም። እንዴት ሊሆን ይችላል? በፍጹም ይሄ እየቀለደች ፕራንክ እያደረገች እኔ፣ ይሄ ሊሆን አይችልም እውነቱን ነገረችኝ። የምታገባውንም ባል ነገረችኝ፣ በቃ ያፊት ነው ባሏንም ነገረችኝ። ያፊት ነው ብላ ስትለው፣ በፍጹም ይሄማ ያስፈራራባት ነገር አለ ወይም በቃ የሆነ ነገር ብሎ አሳምኗት ነኝ። በፍጹም አንተን እኮ በጣም ነው የምታፈቅር የምትወድህም በቃ። እኔን እስከ ዛሬ ነበረ፣ ከአሁን በኋላ አትወደኝም በማለት ይመልሳል። ዳጊ ራሱ እንዴት ይሄ ሊሆን አይችልም። በፍጹም በፍጹም እህቴ የምታፈቅረው አጠገቧ እንኳን ለደቂቃ ከተለያ ያፊት ነው ማነው ናታንን፣ ናታን ነው የምትጠራው ናታን ነው የምትለው ለሰከንድም እንኳን እሱን እንትን ልትላ አትችልም። በማለት ዳጊም በጥያቄ ውስጥ ነው ያለው እንደዚሁ ማን ነው አጎቱም በጥያቄ ውስጥ ነው ያለው በምን አስፈራርቷት ነው በምንስ እንደዛ አድርጓት ነው በማለት ጥያቄ ውስጥ ሁለታቸውም ያድርባቸዋል ብቻውን እያወራ እያለ በቃ የሆነ ነገር እንዳረገ ነው ይሄ ሰርግ መቅረት አለበት ብሎ ወስኗል ማለት ነው ያው እንግዲህ የሰርጉ ድግስ ድግሱ አፊት የደገሰው ድግስ ኤፉዬ ከናታን ጋር ተጋብታ ትሄድበታለች ብዬ አስባለሁ። ካልሆነ ግን ድራማው እዚጋ እየተበላሸ ሄዷል ማለት ነው እና እንትኗን ካገባች ያፊት ፍጹም ስህተት ነው። እውነት እኔ እንዳንድ ካራክተር እንደሚጫወቱት የመጀመሪያው ስቴፕ ዋን ስቴፕ ቱ ስቴፕ ዋን ስቴፕ ቱ እያሉ የመጡበት በጣም አሪፍና አስተማሪ ነው አንድ ሰው ከስቃይ ውስጥ ወጥቶ በቃ ያም ሁሉ ከጨለማ ውስጥ ወጥቶ መጨረሻ ላይ መቼም ስኬታማ እንደሚሆን ነው አይደለም? የምንረዳው ሶ መልሰው ወደ ጭንቀት ነው አሁን የገቡት ማለት ነው። እና እኔ ዝም ብዬ ሳስበውና ከተረዳው ከምከታተለው አንጻር ያፊት ይታሰርና የአፊት ሰርግ ሁሉንም ነገር የሰርጉ ጊዜ ይሄን አድርገህ ነው ብላ እውነቱን ማነች ኤፉዬ ተነግረዋለች። ፖሊ ለፖሊሷም ተነግራታለች። እሱ ይታሰርና የተጎዳው ተገድሏል የተባለው ቤተሰብ ይምጣና ይናገሩ ብሎ እንትን ይላል። ያው እሱ ቅጅ ቪዲዮ ሆነ ያለው እንዴት ቀዳህ እንዴት አመጣህ ብሎ መርማሪ ፖሊስ መጠየቅ አለበት ማለት ነው። ሶ አሁን ስለዚህ እኔ የምለው እንትና ካገባት እኔ በጣም ነው ድራማ የሚደብረኝ ያፌት ካገባት ማለት ነው። ምክንያቱም ፈተናዎችን ወጥተው ምንም በፈተና ውስጥ ቢሆኑም ያም ሁሉ ገዳይዋን የአባቷ ገዳይ መሆኑን ያፌት ብዙ ነገር እንትን እንዳለ ታውቃለች። ስለዚህ እሱ ጋር ህይወት ደስ ያለ ህይወት ትጀምራለች ወይ ትቀጥላለች ወይ አትቀጥልም። እንግዲህ እና ማን ነው ያፊት አፍቅሯታል። አንቺ ባታፈቅሪኝም፣ እያደር ታፈቅሪኛለሽ፣ እኔ ካፈቀርኩሽ በቂ ነው እያለ እሷን እንትን ሲላት ነበረ። ስለዚህ ኤፍዬም ደግሞ እንዴት ይሄ ነገር ሊሆን ይችላል እያለች ውስጧ እየተጨነቀ እሱም፣ እንደገና ለናታን ደውሎ ሲያሳውቅ ናታን በጭንቀት በንዴት ራሱን ሳተ፣ ጮኸ፣ ጩኸቱን በጣም ለቀቀው። ያው ሁሉ ላይ እኔ ምንም ይሄን ባዘለላ እንድፈሳት እንድታለቅስ አልፈልግም ሲል ሲናገረው መጨረሻ ላይ ግን ራሱ እንዴት ይሆናል በማለት ብቻውን በመጮህና ላቱን በጣም ነው የተሰማው ልቡም ተሰብሯል ናታን በጭንቀት አቅለጠለጠው እሱም ራሱን ሳተ ማለት ነው ስለዚህ አሁን ላይ ኤፉዬ ከእሱ ጋር ነው ያለችው እሱ ጋር ነው ያደረችው አሁን ሌሎቹ እንዴት ነው ከቢዚ ጋር ይቀጥላል ናታን ወይስ ኤፍራታን ሰርግ ይቆማል ብላችሁ ታስባላችሁ እኔ የፍራታ ሰርግ የሰርጓለታ ያፊት ያዘን ናታን ደግሞ እሁን ይወስዳል ማለት ነው። ግልጽና ግልጽ እንዳታወሪ፣ ያም ቪዲዮ ደግሞ አእምሮ ውስጥ የተቀዳው ቪዲዮ ስላለ ያ ነገር ደግሞ አስሯት አለሱ፣ ተነግረዋለች፣ አትነግረውም። ምክንያቱም ከተነገረ እሱ ይገደላል ወይም ይታሰራል ብላ ታስባለች። ያነው በአምሮ ውስጥ እየተሳለባት ማለት ነው። እና እንግዲህ አቶ ናታን ያፌት ለማግባት ዝግጁ ላይ ነው። ቬሎ ሽምረጪ፣ የቤት ውስጥ ዝግጅት ነው የምናደርገው። እንደዚህ ብዝት ያለ ምናምን ነገር አይመቸኝም። እዛው ቤት ውስጥ ነው፣ እዛው በቤት ውስጥ ነው ምድራ የምንጋባው፣ ቤተሰብ ያለበት ብዙ ሰው ያልበዛበት በማለት ወስኗል ያፌት እንግዲህ የሰርጉ ዕለት ህይዋን ያው አለቃ ዋጋ መታ እንደምታስቆመው ነው፣ ነው ይሄ ደንብ ልብሷን ለብሳ ተመጣና የዛኔ ከዛም በኋላ እንደምታስቆመው ነው። ሉሊት ያው እንግዲህ የሰርግሽ ዕለት እንዲህ አድርግ እያለች ነበር፣ እና አሁን ተሉሊት ብዙ ነገር እያለች ነበር። ፖሊሷም እንግዲህ የህግ አካል ስለሆነች ያን ሰዓት እንግዲህ ፖሊሱን ስቀርብ እንዴት ነው? እኔ እዛን ጊዜ ነው የሚታይኝ። ይዋል እስከ ዛሬ ፍቅረኛ ሆንኩ እያለችው ነህ እያለችው ስትለውም እሱ ግን እንዴት አይነት ነሽ እያለ እንትን ሲላን ነበረ። አሁን እንግዲህ ያፌት በፖሊስ እያዝ ነው የሚታየኝ ማለት ነው። እሷ ራሷ ፖሊሱን አመታ ካለቀዋ ጋራ ስታስይዘው ይታየኛል ማለት ነው። ናታንን ማን ነው ያፌትን ማን? ሄዋን ስለዚህ፣ ሄዋን ያፊትን ካስያዘች፣ ቁዬና ነታን ደግሞ አይለያዩ። ከተለያዩና ያፊትን ካገባች ግን ድራማው የተበላሽ ሲሆነ፣ አንቺ ነሽ እንደምትሰሩ ባትሉኝም፣ አንድ ካራክተር ከጫፉ መጥፎ ከሆነ መጨረሻ ላይ ደግሞ የደስታ ደስታ እንትን ነው። ምክንያቱም አልፈው መጥተዋል ከታሰረችበት፣ ናታንንም ከዛ ስለቅቃለች እሱም ተለቆ መጥተዋል። መጨረሻ ላይ መሆን ያለበት ስኬት ላይ ነው እነሱ ሁለታቸው መገኘት ያለባቸው እና የሰርጉ ለታ እንትና መታሰር አለበት ያፊት፣ እናታንና ማነች ናታንና ኤፉዬ ደግሞ አንድ ላይ መሄድ አለባቸው ብዬ ነው ማስበው። እንዴ ራሴ ስስለው ከመጀመሪያው ይ እንድተረዳው ካራክተሩ ላይ እሷ ካገባቸው በጣም ያስጠላልን ትኑ ድራማው ብዬ ነው ማስበው። ምክንያቱም ናታን ይሄን ሁሉ ማወቅም አለበት ምክንያቱም ይሄን በማድረጉ ምሳሌ እሷ እሱን ጋር ልታገባ የተገደደችበት ነገር ግን ይሄንም መጀመሪያ የሰርጉለታ ነው የሚያውቀው የሰርጉለት ይነገረዋል። ነገር ግን የሰርጉለት እሱ ከሆነ የሚወስዳት በጣም መጨረሻ ላይ ይደብራል ብዬ ነው የማስበው ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ግለጹልኝ። ማለት ነው ናታን ናታን ነው የምታገባው? ማን ነው ያፌትን? ታገባለች ነት ወይስ የሰርጉለታ? ያፌት ይታሰራል ብላችሁን ሀሳባችሁን የምገልጹት ያፌት ይታሰራል ናታን ደግሞ የሰርጉ ይመጣል። ነገር ግን አሁን ላይ ያለውን ነገር በግልጽ ይነገረዋል ብዬ አስባለሁ ማለት ነው። ለነበረን ቆይታ አመሰግናለሁኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ስለም እና ስለምትከታተሉ አመሰግናለሁ። ላይክ ሰብስክራይብ እያረጋቸው ለቤቷ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ሁልጊዜ ቤተሰብ የሆኑ ከድራማ ፍትፈታ ወደ ራሴ ቤት ያለሁት እኔ ሴሴቷ ፋኖ ነኝ። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። በቀጣይ እስከምንገናኝ ባይ ባይ።